ፒየተጣራ የተጣራ መቶ ሺ ብር በየወሩ የምናገኝበት ስራ የወንዶች ፀጉር ቤት አዋጭ ቢዝነስ እና አብዛኛውን የሴቶችና የወንዶች ፀጉር ቤት አንድ ላይ ተደርገው የሚሰሩ ቢዝነሶችን በአንድ ላይ ጠቅለል አድርጌ የምነግራችሁ ይሆናል ማለት ነው። ሰላም ሰላም፣ ውድ የፒኬትዩብ ተከታታዮች እንደምንቆይታችኋለን። በጣም ሰላም ነኝ። በባለፈው ቪዲዮዬ ከአስር ሺህ እስከ መቶ ሺህ የሚሰሩ ቢዝነሶች አስራ አምስት የቢዝነስ ሀሳቦች ሰርቼ ነበረ እና ጥያቄ ካላችሁ ወይም ደግሞ ለየብቻ እንድሰራላችሁ የምፈልጉ ከሆነ እንድት ኮሜንት ላይ እንድትነግሩኝ ብዬ ነበረ እና ቴሌግራም ላይም ደግሞ በግል ማውራት የምፈልጉ ብያችሁ ነበር። ቴሌግራም ላይ አብዛኞቹ ወደ አረብ ሀገር እና ዱባይ ያላችሁ ወንድምና ሴት እህቶቼ የጠየቃችሁኝ ጥያቄ አለ። የሴቶች ፀጉር ቤት ወደ ሀገር ቤት ስገባ መክፈት ፈልጋለሁ። አሁን ላይ ያለው የቤት ኪራይ፣ የእቃው ሁኔታ እና የስራውን አይነት ስራ አለን። እንዲሁም ደግሞ የወንዶች ፀጉር ቤት በጣም አዋጭ ቢዝነስ ነው ተብሎ ብዙ ቪዲዮዎች ተሰርቷል። እና ስለሱ በወር እውነት ነው መቶ ሺ ለመቶ ሺ እስከ ሶስት መቶ ሺ ድረስ እናገኛለን ተብሎ ብዙ ቪዲዮ ተሰርተዋል። በሱ ላይ ስራለን ተብሎ ባለው በተጠየቅኩት መሰረት እኔ ሶስት አራት ፀጉር ቤቶችን ቼክ አድርጌ እንዲሁም ደግሞ ያለውን የገበያ ሁኔታ ቼክ አድርጌ ይህም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በጣም አዋጭ ቢዝነስ ነው። እስከ መቶ ሺህ ብር ድረስ በማክሲመም አስቤው እስከ መቶ ሺህ ብር ድረስ እኔ በሰራውት ሂሳብ መጥቶልኛል። በየወሩ ትርፍ ማግኘት ትችላላችሁ ማለት ነው። የወንዶች ጸጉር ቤት በጣም አዋጭ ቢዝነስ ነው። ባለፈው ከሰራውላችሁ አስራ አምስቱ ውስጥ ጸጉር ቤት ከነጭራሹ የለም። ለምንድን ነው ያልገባው? በመጨረሻ ላይ ምነግራችሁ ይሆናል። አሁን ግን ቀጥታ ጥያቄ ተጠይቄ የጸጉር ቤቱን ስራ አለን ሂሳብ እያንዳንዱን አውጥተ ስለተባልኩኝ እያንዳንዱን አውጥቼላችሁ ነው ይህም ቪዲዮ ያመጣሁት ማለት ነው። ላይክ አድሩ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ጠይቁ። የምጠይቁትን ጥያቄ መልስላችኋለሁ ማለት ነው። አብዛኞቻችሁ ቻችሁ ዩቱብ ላይ ቪዲዮውን ታያላችሁ። ነገር ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብም ደግሞ ያደረጋችሁ አዲስ ቪዲዮ ስራ ልንትሉ እና ቪዲዮ ከሰራውላችሁ በኋላ ይመቻችሁም አይመቻችሁም፣ ያው ላይክ አታረጉም። ዝም ብላችሁ ቪዲዮን አይታችሁ ኮሜንት ላይ ነው ጥያቄ የምትጠይቁት፣ ላይክ አታረጉም። ሰብስክራይብ ደግሞ ለአዲስ የምትመጡ የተለያዩ የቢዝነስ ሀሳቦች እንዲሁም ውጭ ሀገር ሄዳችሁ የምታመጡት የንግድ ሀሳቦች ቢዝነሶች የምሰራበት ፒኬት ቲዩብ ነው ማለት ነው። አሁን ቀጥታ ወደ ወንዶች ጸጉር ቤት አዋጭ ቢዝነስ ምን ምን እንደሚያስፈልግ ከየት እንደምንገዛ የምነገራችሁ ይሆናል ማለት ነው። በመጀመሪያ ቶንዶስ መቁረጫ ነው። ያው ቶንዶስ ሁለት ያስፈልጋቸዋል። መቁረጫ ማለት ዋናው ጸጉሩን የምንቆርጥበት ማለት ነው። ቶንዶሱ ሁለቱ 16 ሺህ ብር ነው አሁን ላይ እየተሸጠ ያለው ገበያ ላይ። ከዛ በመቀጠል ደግሞ ቶንዶስ የቅርጽ አለች እቺ ቅርጽ የምናወጣባት ዳርዳሯን እጽ የምናስተካክልባት እሷ አለች። እሷ ሁለት ቶንዶስ የቅርጿ 17 ሺ ብር እየተሸጠ ነው ያለው ማለት ነው። ከዛ ወንበር ነው ተሽ ወይም ደግሞ ሲኖ በመባል ይታወቃል። ሲኖ ወንበር ነው የሚባሉት የወንዶች ፀጉር ቤት መቀመጫ። እነሱ ደግሞ ያው ሁለት ነው የሚያስፈልጋችሁ። ሁለቱን መቶ ሺ ብር ነው የምገዙት። ዩዝድ ታገኛላችሁ ከዛም በቀነሰ በአርባ ሺም በሰላሳ ሺም አንድ ፍሬ ታገኛላችሁ። ይሄ ግን አዲሱን በሀምሳ ሺ ብር ትገዛላችሁ ማለት ነው። ሁለት ስገዙ መቶ ሺ ብር ታወጣላችሁ ማለት ነው። ከዛ በመቀጠል ደግሞ አሁን ላይ እየተለመደ መጥቷል። ፀጉር ተቆርጦ ብቻ አይደለም የሚካሄደው፣ የፀጉር ቀለም መቀባት አለ። እንዲሁም ፀጉር ከተቆረጥም በኋላ ታጥበን ነው የምንወጣው። ለዛም የፀጉር ማጠቢያ ያስፈልጋችኋል ማለት ነው። የፀጉር ማጠቢያ ደግሞ አሁን ለወንዶችም ለሴቶችም ፀጉር ቤት አስፈላጊ ነው ባይዘይ። ነገር ግን አሁን ለወንዶች ፀጉር ቤት ስለሆነ እየሰራን ያለ ነው፣ አንድ ማጠቢያ ስለሚበቃ 26 ሺ ብር ነው። አሁን ገበያ ላይ ያለው አዲስ ነው። 26 ሺ ብር ነው ገበያ ላይ ያለው። ከዛ በመቀጠል ደግሞ አሁን ላይ በብዛት ፊታቸውን ፊታቸውን ይሰራሉ። ወንዶች ፂማቸውን ከተቆረጡ በኋላ ፀጉራቸውን ከተቆረጡ በኋላ የፊት እስቲም ይገባሉ። እሱ ደግሞ 12500 ብር ነው። አሁን ላይ ዘመናዊ ፀጉር ቤት ነው የምንከፍተው። ስለዚህ እሱም ግዴታ ያስፈልጋቸዋል። የፊት እስቲም 12500 ብር አሁን ገበያ ላይ አዲሱ እየተሸጠ ነው ማለት ነው። ከዛ በመቀጠል ደግሞ የእንግዳ ወንበር ያስፈልጋቸዋል። የእንግዳ ወንበር ሁለቱ ሲኖዎቹ ላይ የሚቆረጥ ሰው ሲቀመጥ ከዛ ደግሞ የሚመጣ ሰው ወይም ደግሞ ሌላ ከስተመር በሚመጣባችሁ ሰዓት ላይ ወረፋውን የሚጠብቅበት የእንግዳ ወንበር፣ በዘመናዊ ሶስት ሶስት ሶስት የሚይዙ ባለ ስድስት እንደ ሶፋ የሚመስሉ አሉ። የፀጉር ቤት ወንበሮች እነሱን ስድስት ስድስቱን አንድ ላይ ተደርጎ ሰባት ሺ ብር ይበቃችኋል። የሰባት ሺ ብር ስድስት ወንበር ትገዛላችሁ ማለት ነው። በመቀጠል መስታወት ከነፍሬሙ ያው ፀጉር ቤት ተብሎ መስታወት ግዴታ ስለሆነ መስታወት ከነፍሬሙ አስራ አራት ሺ ብር ትገዛላችሁ ማለት ነው። ከዛ በመቀጠል ደግሞ የእቃ ማስቀመጫ ወይም ደግሞ ኮሜዲ ኖ ያስፈልጋችኋል። የተለያዩ ቅባቶች፣ አንዳንድ ነገሮች የምታስቀምጡበት መቀስ ምናምን ብዙ የምታስቀምጡት ነገር ስላለ የእቃ ማስቀመጫ እና ኮሜዲነ ነ በአስር ሺ ብር ታሰራላችሁ። ከዛ አንዳንድ ጥቃቅን ነገሮች አሉ። ያም ማለት የተለያዩ ባነሮች ታሰራላችሁ። እንዲሁም ደግሞ ውስጥ የሚለጣጠፉ ነገሮች አሉ፣ የሚያስፈልጉ ነገሮች አሉ፣ አልኮል አለ፣ የምትገዙት ቅባቶች አሉ። እነሱን ጠቅላላ አንድ ላይ አድርጋችሁ ጥቃቅን በሚለው 18 ሺህ ብር ታወጣላችሁ ማለት ነው። እቃው ጠቅላላ ድምር ዋጋው ሁለት መቶ 20500 ብር ይመጣል ማለት ነው። ይሄ ወጪ በጠቅላላ አንድ ጊዜ ተገዝቶ የሚቀመጥ ነው። ከዛ በመቀጠል ደግሞ ወርሃዊ ወጪ አለባችሁ። ወርሃዊ ወጪ በአንደኝነት ያው የቤት ኪራይ ነው። ቤት ኪራይ ተከራይታችሁ ነው የምትሰሩት። እኔ ሶስት ቦታ ላይ ቼክ እንዳደረግኩት በትንንሽ ቤቶች የሚሰሩት 3000 እና 4000 ብር ናቸው እኔ አሁን አሪፍ የሚባል ያገኘውት በስምንት ሺህ ብር የሚሰሩ ሁለት ልጆች አሉ። ስምንት ስምንት ሺህ ብር ተከራይተው በጣም አሪፍ ቦታ ላይ ነው። ግን ምንድነው ትንሽ የደበረኝ ነገር ቤቷ በጣም ትንንሽ ነች፣ እና ያው በ8000 ብር ተከራይታችሁ በትንሹ መጀመር ከፈለጋችሁ የቤት ኪራይ ቀንሳችሁ መግባት ትችላላችሁ። ነገር ግን እኔ በአሪፍ እያሰብኩ ስለሆነ እና በከፍተኛው ሂሳብ እየሰራውላችሁ ስለሆነ በ10 ሺም በ15 ሺም የቤት ኪራይ አለ። ነገር ግን 20 ሺ አድርጋችሁት ሰፋ አድርጋችሁ በአሪፉ ብትጀምሩ አሪፍ ነው ብዬ አስባለሁኝ። ስለዚህ የሀያ ሺህ ብሩን የአንድ ወር አስባለሁ ማለት ነው። የወር ወጫችሁን ጠቅላላ ላወጣላችሁ ማለት ነው። ከዛ በመቀጠል ደግሞ ጽዳት፣ አንድ ሴት ጽዳት ትቀጥራላችሁ። ያው ሁለት እዛ ያሉት ወይም ደግሞ ሲኖን እየሰሩ ያሉ በሲኖ ወንበሩ ሁለት ከሆነ ሁለት ሰራተኛ ያው መቅጠራችሁ አይቀርም። ሁለት ሰው ቀጥራችሁ እሱ ጽዳት መስራት አይችልም። መስታወት መወልወል አለ፣ ከታች ከታች ፀጉር ሲቆረጥ መጥረግ አለ፣ ሊታጠቡ ሲሉ ሻምፖ ማቀበል፣ ፎጣ ማጠብ፣ በጣም ብዙ ስራዎች ስላሉ ጽዳት ሰራተኛ አንድ ታስፈልጋችኋለች። እሷ ወርሃዊ ደሞዝ አራት ሺህ ብር ነው። ከዛ በመቀጠል ደግሞ ምን ያስፈልጋችኋል? በወር የምታወጡት መብራት፣ ውሃና የስራ ማስኬጃ ነው። የስራ ማስኬጃ የሚባለው አንደኛ እዛ ለስራችሁ የሚያስፈልጋችሁ እቃዎችን የምገዙበት ነው። ሁለተኛ ደግሞ አንዳንድ ነገሮች ትራንስፖርት የምትጠቀሙበት እቃ ለመግዛት ስትወጡ ስገቡ፣ እሱን ጠቅላላ የስራ ማስኬጃ አልኮልና የተለያዩ ቅባቶችን ሲያልቅባችሁ የምገዙበት ነው። የሽያጭ ቅባት ከሆነ ትርፏን ቀንሳችሁ የምታመጡበትን ራሱን በራሱ ሪፕለስ ስለሚያደርግ ወራዊ ወጪ ውስጥ አይካተትም። አልኮል ግን ኖርማል ወጪ ስለሆነ ስራ ማስኬጃ ውስጥ ይገባል ማለት ነው። እሱ 8000 ብር ይታሰባል። ጠቅላላ 20000 ሲደመር 4000 ሲደመር 8000 32000 ብር የወር ወጪ አለባችሁ ማለት ነው። ይሄ ማለት በወር 32000 ብር ቀጥታ ወር ሲመጣ በየወሩ የምትቀንሱት ወይም ደግሞ የቤት ኪራይና የሰራተኛ የምታወጡት ወጪ ነው ማለት ነው። አሁን ደግሞ የቀን ገቢና የጠቅላላ ወርሃዊ ትርፉን የምናሰላ ይሆናል ማለት ነው። አሁን የቀን ገቢውን ለመስራት ብዙ ቤቶች ላይ ሄጄ ቼክ እንዳደረግኩት ማለት በቤት ኪራዩ በ4000 የቤት ኪራይ በ8000 የቤት ኪራይ እና በ15000 የቤት ኪራይ የሚከፍሉ ፀጉር ቤት ከፍተው በሚሰሩ ሄጄ ቼክ እንዳደረግኩት ማክሲመሙን ነው የምሰራላችሁ ማለት ነው። ከ10 እስከ 15 ሰው እስከ ምሳ ሰዓት፣ ይህ ማለት ጠዋት ገብቶ አንድ ፀጉር ቆራጭ አንድ ሰዓት ላይ ገብቶ እስከ 7 ሰዓት ድረስ ከ10 እስከ 15 ሰው ፀጉር ይቆርጣል ማለት ነው። ምሳ በልቶ ደግሞ ሲመለስ ከ15 እስከ 20 ሰው በየቀኑ ይቆርጣሉ ማለት ነው። ይህ ማለት ደንበኛ ይኖራቸዋል፣ በጣም ብዙ ሰው ያውቃሉ። በዛው ልክ ደግሞ በየቀኑ አዳዲስ ከስተመር ይመጣል ማለት ነው። በዛው ልክ ደግሞ የስራችሁን አይነት አይተው ስራችሁ አሪፍ ከሆነ ሁለተኛ ከሰራችሁ በኋላ የምታጥቧቸው ቀለም ሲቀቡ በስነ ስርዓት የምቀቡ እንዲሁም የሚፈልጉትን ቁርጥ በስነ ስርዓት የምትቆርጧቸው ፊት እስቲም በስነ ስርዓት የምትሰጧቸው ከሆነ ከስተመር አያይዛችሁ አሪፍ ከሆነ ከስተመራችሁ እየጨመረ እንደሚሄድ ነግረውኛል። አሁን ግን ለሂሳብ እንዲያመ ሰዎችን ከ10 እስከ 15 እና ከ15 እስከ 20 ብለውኛል። አንድ ሰው ጠዋት ላይ 15 የሚሰራ ከሆነ ከሰዓት 20 የሚሰራ ከሆነ ሰላሳ አምስት ሰዎችን በቀን ይሰራል ማለት ነው ጠቅላላ። እኔ እንደ እኔ አሳንሽው ማለት 35 ኖርማል። በትልልቁ ስላሰብኩት ሀያ አምስት ሰው ብዬ አሰብኩት። አስር ሰው አስሩን ሰዎች የቀነስኩበት ምክንያት አንደኛ ፀጉር ቤቱ አዲስ ነው። ሁለተኛ ደግሞ ከስተመር እስክታፈሩ ድረስ ማክሲመም በ25 ሰው በአማካይ 150 ብር ሰርተው ቢውሉ፣ ይህ ማለት 25 ሰው አንዱ ቆራጭ ነው የሚቆርጠው፣ ሁለት ቆራጭ ስለምቀጥሩ 50 ሲባዛ በ150 7500 ብር ይመጣል ማለት ነው ከዛ የሰራተኛ ደሞዝ ምንም የሚያከራክር እንደዚህ ነው ምከፍለው እኔ ጋር ትንሽ ነው እሱ ጋር ትልቅ ነው የለ። አርባ ፐርሰንቱን የእጇ ጋር ነው የሚከፈላቸው ለሰራተኞች ወይም ደግሞ ለቆራጭ ማለት ነው። የቀን የቀን ገቢ 7500 ብር ከሆነ አርባ ፐርሰንቱ ሶስት ሺህ ብሩ የሰራተኛ ነው ማለት ነው። ከዛ አራት ሺህ አምስት መቶ ብር ቀሪ ወይም ደግሞ የቀን ገቢ አራት ሺህ አምስት መቶ ብር ትሰበስባላችሁ ማለት ነው። ከዛ 4500 ሲባዛ በ30 ስታረጉት 135000 ብር ይመጣል። 135000 ብር ማለት የወር ትርፋችሁ ነው ማለት ነው። ትርፍ ስላችሁ ከወር ወቂያችሁ ጋር አንድ ላይ ሆኖ ማለት ነው። ከዛ በመቀጠል ንጹሕ ትርፋችሁን ሂሳብ ስትሰሩ የወር ወቂያችሁ 32000 ቅድም ያሰብነው አለ። ከ135000 ላይ 32000 ብር ስቀንሱ 103000 ብር ወርሃዊ ትርፍ ታገኛላችሁ ማለት ነው። ይህ ግን መንግስት የወር ግብር ከእያንዳንዱ ላይ ግብር አለባችሁ። ያው ንግድ ፈቃድ አውጣችሁ እስከሆነ ድረስ የምትሰሩት የወሩ በየወሩ የምታስቀምጡት ካለ ከዚህ ላይ ተቀማጭ ማድረግ ትችላላችሁ። አይ አንድ ላይ አድርጌ በአመት ከፍላለው የምትሉ ከሆነ ደግሞ ትችላላችሁ። ነገር ግን ከወር ግብሩ ውጪ በአንድ ፀጉር ቤት በማክሲመም በቀን ገቢ 4500 ብር ታስቦ 103000 ብር የወር ገቢ ትርፍ በማክሲመም ከዚህ በላይ እንደሚያገኙ ሂሳብ ሰርተው የየራሳቸውን ነግረውኛል። ያው ግልጽ አድርገው መናገር አይፈልጉም። ነገር ግን ሂሳቡን በሰራ ነው ልክ 103000 ብር የወር ትርፍ ያለው አዋጭ የወንዶች ፀጉር ቤት ቢዝነስ መጀመር ትችላላችሁ ማለት ነው። ጠቅላላ አዋጫችሁንም ደምሬላችኋለሁ። የሰራተኛ አርባ ፐርሰንት እንደሚከፈል እንዲሁም የቤት ኪራይ ሙሉ ነገሩን ነግሬያችኋለሁ ማለት ነው። በዚህ ተነስታችሁ የወንዶች ፀጉር ቤት መክፈት ትችላላችሁ። በቀጣይ ደግሞ የሴቶች ፀጉር ቤት የምትፈልጉ ከሆነ እሱንም የምሰራላችሁ ይሆናል ማለት ነው። ውድ የፒኬቲቪ ተከታታዮቻችን ስላዳመጣችሁን በጣም አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ጥያቄ ጠይቁ። ምንም አይነት ኮሜንት ኮሜንት ላይ የጠየቃችሁትን መልስ እመልሳለሁ ማለት ነው። በመቀጠል ደግሞ ቴሌግራም ላይ ስታወሩኝ ሙሉን የምመልስላችሁ ይሆናል። ወይም ደግሞ ዲቴል ስለ ስራው ማወራችሁ ይሆናል ማለት ነው። ትንሽ ቢዚ ስለሆንኩኝ አሁን ላይ ቴሌግራም ላይ አክቲቭ ሆኛ እየመለስኩላችሁ አይደለም። በብዛት ለሊት ለሊት ላይ ነው እየመለስኩላችሁ ያለሁት። ነገር ግን የሁሉንም ሰው እምመልስ ይሆናል ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ከተመቻችሁ ይመቻችሁ።